እግዚአብሔር ሕዝቡን የሚያይባቸው የሚጠብቅባችው አዕይንት እግዚአብሔር አበው ካህናት ለተልዕኮ የተጠራችሁ ወንድሞች ዲያቆናት በዚህ ዕለት ሀዘናችሁን በጋራ በቤተክርስቲያን በእግዚአብሔር ፊት እንገልጥ ዘንድ ልባችሁን ያነሳሳችሁ ወደዚህ ለሀዘን የወገኖቻችንን ሀዘን ለመካፈል የተገኛችሁ ምዕመናንና ምዕመናት ሁላችሁም በወደደንና ባፈቀረን የቸርነቱ ስራ ሁሉ በሰራልን በልዑል አምላካችን እግዚአብሔር ፍጹም መንፈሳዊ ሰላምታ እንደምን አመሻችሁ። ከሰማይ ጥቦ ከምድር ማዕቱን አርቆ የሰበሰበ ምረቱ ስሙ አምላካችን ስሙ የተመሰገነ ይሆን። እንግዲህ በጸሎተ ፍትሃቱ ለሙታን የሚደርሰውን ጸሎት አባቶቻችን በአግባብ አድርሰውልናል። የዚህ መርሐ ግብር ዋና አላማውም አንደኛ ቤተ ክርስቲያን ማለት ክርስቶስ ማለት ነው ካለር ክርስቶስ ማለት ነው። በየትኛውም መልኩ በሰውነት አካላቶቻችን ትንሽ ናቸው የምንላቸውን አካል ስንነካ መላ ሰውነት ይነካል። ለምሳሌ በጣም ትንሽ ናት ብለን የምናስበው ጠጉራችንን አንዷን ጠጉር ለመንቀል ታገሉ። አንዷን ጠጉር ለመንቀል ስንታገል መላ ሰውነት ምን ያደርጋል? መላ ሰውነት ህመም ይሰማዋል። በጣም ጥቂት የሆነች ጉድፍ ወደ አይናችን ስትገባ ሁሉም አካላት ምን ይሆናሉ? አይንን ለማዳን ወይም በአይን የገባውን ለማውጣት አካላት ሁሉ ይረባረባሉ። አይን ነው የተነካው ብሎ ጆሮ የራሱ ጉዳይ አይደል? እጅም እንደዛው አይደል? ቤተ ክርስቲያን አካለ ክርስቶስ ናት። እንኳን በኢትዮጵያ እንኳን በሀገራችን ሆኖ ኦርቶዶክስ ተዋህዶ የሚያምን ሁሉ አንድ የክርስቶስ አካል ነው። ስለዚህ እነዛን አካላቶቻችንን እናስባቸዋለን። በእነሱ የተደረገ ግፍ በማን የተደረገ ነው? በማን የተደረገ ነው? በእኛ የተደረገ ነው። በእኛ የተደረገ ነው። ቅድም በጸሎተ ፍትሃቱ ላይ በተነበበው ምንባብ እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሆኑ ወደ ነገር ግን ወደ ሸንጎ አሳልፈው ይሰጧቸኋል፣ በምኩራቦቻቸው ይገፏችኋል። ከሰዎች ተጠበቁ። ከእነርሱና ለአሕዛብ ምስክር እንዲሆን ወደ እኔ ስለ እኔ ወደ ገዢዎች ወደ ነገሥታት ትወሰዳላችሁ ብሎ ጌታ አስቀድሞ ደቀ መዛሙርቱ የሚሄዱበትን መንገድ ነግሯቸዋል። ይሄ ዓለም ይሄ ዓለም ተኩላ ዓለም ነው። ነጥቆ የሚበላ ነው። አድቆ የሚበላ ነው። እናንተ ግን በተኩላዎች መካከል እንደ በጎች እልካችኋለሁ አለ። የምንኖረው እንዲህ በሚነጥቀን ዓለም ውስጥ ነው። እንዳንነጠቅ ደግሞ በጣም ይገርማል። እንዳንነጠቅ ተኩላ አመጣጡን የሚያውቅ እረኛ ደግሞ ምን ይላል? ይሰጣል። ይሰጣል። የእረኛው ድክመት ግን ምንን ያስፈልዋል? ማንን ያስፈለዋል? መንጋውን ያስፈልዋል። እግዚአብሔር የሞቱትን ወገኖቻቸውን ነብሳቸውን ሊማለድ ሰማዕታት ናቸው። በረከታቸው ይድረሰል። በረከታቸው ይድረሰል። በረከታቸው ይድረሰል። ያንቺ ለሞት በተቃረቡባት ያንቺ ሰዓት እሳት በሚቃጠሉባት ያንቺ ሰዓት ስለ እራቸው ላይ በሚያርፍበት የነበረውን ሰቆቃ አስቡት። ያ የቤተ ክርስቲያን መከራ የቤተ ክርስቲያን ስቃይ ነው፣ የኔና የእናንተ ህመም ነው። ይህንን ለመግቢያ ካልኩኝ በተወሰነ መልኩ የሆነውን ነገር እንድንረዳ ማለት ነው የሆነውን ነገር እንድንረዳ ለማስገንዘብ ያህል ነው። በኦሮሚያ ክልል በምስራ አርሲ ሀገር ስብከት የኦርቶዶክሳን ጥልቂት መታሰቢያ ነው ዛሬ ያደረግ። ምንድን ነው የሆነው የሚለውን ነገር ለማየት ነቢዩ ሕዝቅኤል ሲናገር የእግዚአብሔር ቃል እንዲህ ሲል መጣ ይላል። ቃሉን የመጣው የሰው ልጆች ትንቢት ተናገር በእስራኤልን እረኞች ላይ ትንቢት ተናገራል። በእስራኤል እረኞች ላይ እረኞችንም እንዲበላቸው ጌታ እግዚአብሔር እንዲህ ይላል ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩት አይገባቸውምን? መልእክቱ ለማን ነው? ለእስራኤል እረኞች በጎቹን ማሰማራት አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩ። የደከመውን አላዘናችሁም፣ የታመመውን አላከማችሁም፣ የተሰበረውን አልጠገናችሁትም፣ የባዘነውን አልመለሳችሁትም የጠፋኑ አልፈለጋችሁትም። በኃይልና በጭቆና ገዛችኋቸው። እረኞችንም በማጣት ተበተኑ። ለምድር አራዊት ሁሉ መብል ሆኑ። ተበተኑ በጎቼ በተራሮች ሁሉና በረዘሙ ኮረብታዎች ሁሉ ተቅበዝበዘዋል። በጎቼን በምድር ሁሉ ፊት ላይ ተበትነዋል። የሚሻም የሚፈልግም አልነበረም ይላል። በኮቦር ወንዝ ላይ ሕዝቅኤል ያየው አይ ነው። ተመልከቱ የዘመኑ ግዛት ከጌታ መምጣት አስቀድሞ በፊት 890 ዓመት በፊት የነበረ ነብይ ነው። ይህ ትንቢት ግን ለየትኞቹ እረኞችም ሰራ፣ ለየትኞቹ እረኞችም ሰራ፣ አሁን ላለነው እረኞችንም ይሰራል ወይም ይነግረናል ማለት ነው። ይሄ ግድያ ይሄ እልቂት ይሄ ሰማዕትነት በክስተቱ አዲስ ነገር በክርስቶስ አዲስ አለ። በእየለቱ ሲከሰት ወይም ስንሰማ እንደ አዲስ ሊናችንን ስለሚቆረቁረው በተለይ ደግሞ ላለፉት ሰባት ዓመታት አንድም ቀን አንድም ሰዓት ከሞትና ከስቃይ ቤተ ክርስቲያን ያላረፈችበት ግን እረኛው አሁንም ምን ያላለበት ያልነቃበት ይገርመኛል። ሁላችሁም ወይ ከብቶች አግዳችኋል፣ ወይም ለግብርናው ቅርብ ናቸው። የሚገርመው መንጎች ጋጣ ውስጥ ሆነው በረት ውስጥ ሆነው አውሬ መቅረቡን በስፈራት ያውቁታል። ምንም ነገር ሳይሰው ያውቃል፣ ይሸበራል፣ ድምፅ ያሰማል፣ ለመሮጥ ይዳዳል። እረኛ እዚህ በላይ ነው። ወደ መንጎቹ የሚቀርበው ሁሉ ያደርጋል። ማወቅ አለበት፣ ማወቅ አለበት። አንድ ገበሬ እርሻውን እንደሚንከባከበው ማለት ነው። ምሥራቅ አርሲ ለምንድን ነው ይሄ የበዛው ካለ ለረጅም ዓመት በኢትዮጵያ ውስጥ የአክራሪ እስልምና መፈልፈያ ቦታ ሆኖ ቀርቦ ነው። እንድታውቁ ግንዛቤ እንዲኖረን ባጭሩ እንጂ ይሄ በጣም ሰፊ ብናደርገው ብዙ ነው። ውስጥ ግን ምንድን ነው የሆነ እያለ የሚለውን ግርታ እንዳይፈጠርብን በተወሰነ መልኩ እንድናውቅ በግልጽ የሚታወቀው ረጅም ጊዜ አስተውላችሁት እንደሆነ ምዕራብ አርሲ ነበረ። ምዕራብ አርሲ ማለት ሻሸመኔ፣ ዶዶላ፣ አዳባ እነዚህ አካባቢዎች ናቸው። አሁን ያ ደግሞ በኋላ በኋላ ምን ያደረገው አይሰማም። ለምንድ ነው ከምዕራብ አርሲ ወደ ምሥራቅ አርሲ ነው? ምዕራብ አርሲ የነበረው በጠቅላላ ተነቅሎ ወጥቷል። ከቦታው ውጭ አያቸው። አሁን ያንን አካባቢ ማጣት የሚሉትን በመግደል በማሳደድም የኖሩበት የተወለዱበትን ቀየ ነቅለው ወደ ሄደዋል፣ ወይ ላስፋ ሄደዋል፣ እንተርፉበታለን ወደ እነ ሻሸመኔ ተመጠሉ። የመጨረሻ ላይ የነበረው ሻሸመኔ ላይ ነው ማለት በዙ በብዙ ሺህ የሚቆጠሩ ሰዎች ለቀዋል። እኔ የማቃቸውን ካህናት ሌሎችንም ስደውል እንደ ውለዶሎላ አካባቢ ነው ያቁ ቆየ ከሎላ ከወጣል ሌላ አገር ነው። ሰው ሁሉ ምን ሆነ? አሁን ቤተክርስቲያን ምን እየሆነች ነው የምትሄደው? በአቅምም በብዙ ነገር ባህጉ እየወለኝ ይመጣለች ማለት ነው። ከሁለት ሺህ አስር በኢትዮጵያ አቆጣጠር በፊት በተወሰነ እነዚህ አካባቢዎች ምዕራብን ምስራቅ ማረጌ በተወሰነ መልኩ ሲነሱ ቁጥጥር ይደረግባቸዋል። የአካባቢው ፖሊስም መከላከያም ችግሩ ከተፈጠረ በኋላ ወዲያው ልታደርግባቸዋል። በህዋዝ ዘመን የነበረውን ነው ምላቸው። ከዚያ ባሻገርም እነሱም ስላሉ ህዝቡ ደግሞ በድፈት የመከላከል አቅም ነበረው። እንቢ የማለት ነገሮችን የመቋቋም አቅም ነበረው። ይህንን ያደርግ ነበረ በአካባቢው ከሁለት ሺህ አስር ዓመት በኋላ ደግሞ ከኦርቶዶክስ የጸዳጭ ኦሮሚያ የሚል አስተሳሰብ መኖሩ ነገሩ ምን አድርጎታል? ከፍተኛ አድርጎታል። ወይም የእስላማዊ መንግሥት በመስረተት የሚለውን የአካቢ ትርቅ ያሉ ሰዎች ማለት ነው። ይሄ የእነሱ ስራ የእነሱ ተንኮል። ይሄንን ግን እኛ የሚያሳስበን ነገር እኛ ሁል ጊዜ ለራሳችን ግርምት የሚፈልግብን ነገር ለሁሉም ግፍ ዝምታ የመተባበር የሚተባበር የቤተ ክህነት መዋቅር ደግሞ ስላለ ዝምታ ምን ስለሆነ ፈቃድ መስጠት ስለሆነ እዚያ ቦታ ላይ በሚገደሉበት ቦታ ላይ ሁሉ ምን አለ? አባት እኮ አባት አለ። ነገር ግን ግድያውን፣ ሞቱን፣ እልቂቱን በዝምታ የሚያርፍና የሚተባበር ወይ አካባቢ በጣም ተደራጅተዋል። ሊገነዘብ ያ ሁሉ ዋና የገዳሩ ምን ችግር ማለት ነው? አራት ኪሎ ነው ያለው። ስለዚህ ቤተ ክህነቱ ቤተ መንግስቱም፣ ገዳይም ተገዳይም ያሉት ቅርብ ላይ ነው ማለት ነው። በአርሲ በዚህ ባጭር ጊዜ አመት ያልሞላ ጊዜ ባለፈው ጊዜ ዲሴምበር ውስጥ ያደረግነው ነው፣ ታኅሳስ 18 ነው የሸርካውን ግድያ በተመለከተ እዚህ ቦታ ጸሎት ያደረግ ነው። አመት አለ ነው። ከዚያ ወዲህ ያሉትን በቁጥር ብቻ ልንገራቸው። ህዳር 19 2017 ሶሌ ፈርቀሳ ቀበሌ ዘጠኝ ሰዎችን በሌሊት ከሌሊቱ 6 ሰዓት አውጥተው ረሽነዋቸዋል። ነሐሴ 24 2017 ሮቤ ወረዳ መሰራንጃ እንዳ ቅዱስ ጊዮርጊስ ቤተክርስቲያን ቀይስ ንጉሴ ተገድለዋል። ሌሊት ማሰቃቂ ሁኔታ ወስደው የገደሏቸው መስከረም አምስት ዘንድሮ 2018 በሮቤ ወረዳ እንዳፈዘው አንድ ቀበሌ ላይ ከሌሊቱ 5 ሰዓት ላይ የስልሳ አምስት አመት አዛውንትና የሁለት ልጆች እናትን አውጥተው ገለዋቸዋል ጥቅምት 13 የቅርቡ ነው 2018 ጉና ወረዳ ሞኖ ጃቢ ወረዳ 14 ሰዎች ክሊኒቱ 6 ሰዓት ላይ በተኙበት ከቤት አውጥተው ነው እየገደሏቸው ስድስቱ ከመገደላቸው በፊት አፍታፍነው የተወሰዱ ሰዎች ናቸው በእነዚህ መሀል ነው ከሁለት ዓመት እስከ 76 ዓመት አዛውንት የነበሩበት ግድያ የተካሄደው ማለት ነው እንግዲህ፣ እነዚህ የምታያቸው በምስሉ ላይ ለማሳየት የተሞከረው እነዚህ የሰሞኑ የግድያ የተረፉ ህፃናቶች ናቸው። ያሉበት ሁኔታ በየቀኑ ሲሰሙ የሚያሰግቅ ነው። ሴቷ አዳማ ሆስፒታል ተኝታለች። ይሄኛው ቁስል ከዳነ በኋላ ተከሸዋ ያለ ቁስል ከዳነ በኋላ ከዛ በኋላ ፍራክቸር ስላለ ወይም ስብራት ስላለው ወደ ዘይዳር ስብራ ውስጥ መጀመሪያ ቁስሉ ካልተሰራ ስብራቱ መሰራት ስለማይቻል ነው። ሕፃኑ አንድ እግሩ አንቁቴት ይደረጋል። ምናልባት ዛሬ ወይም ነገ ዛሬ የተሰራ ይመስለኛል። አንድ እግሩ ይቆረጣል። የአራት ዓመት ሕፃን ልጅ ነው። በጣም ያህዝናል። አዳማው ስፐር ስላልተቻለ ወደ ኦርቶፔዲክስ ወዳለበት ወደ ወላይታ የተወሰደው ነው። ሌላው ጥቅምት 17 2018 ሸርካ ወረዳ ላይ ሌላ ዘንባባ ቀበሌ ቅድስት አርሴማ ወፍሮሳን በሌሊት በአሰቃቂ ሁኔታ ተገለዋል። አራቱ እንደተወሰዱ ናቸው። የተረሸኑት ስማቸውም ይታወቃል። ጥቅምት 24 እንዲሁ አምስት ምእመናን በቅሩ ከወዲሁ ደግሞ 24 ዛሬ የእርሻ ስራቸውን አጠናቀው ምሳ እየበሉ ሳሉ ተኩስ ከፍተውባቸው ሊገደሏቸው ሶስት ሰዎችን አግተው ወስደዋቸዋል። ቀብራቸው አቦምሳ ምላ ያለም ነው። ተኩል ጋሩ አካባቢ ያለው እዛ ነው የተገደሉት። በማግስቱ ጥቅምት 25 ላይ መርት ወረዳ ጋጎ ቀበሌ ደግሞ ባልና አንድ ወንድና አንድ ሴት ባልና ሚስት በእሳት ተቃጥለዋል። እነዚህ ህፃናቱ ናቸው። ይሄ የቀብር ስነስርዓቱ ነው። ይሄ የሰማዕታቱ በየጊዜው የከፈሉት ዋጋ የቀብር ሥነ ሥርዓታቸው ነው። እንግዲህ ተመልከቱት። በየቀኑ የምናሳልፈው በቅርቡ ነው የምናውቀው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ እነዚህም ደግሞ እንዲሁ አርሲ ውስጥ ካህናቶች ናቸው። እነዚህ በሌሊት ወስደው የገደሏቸው የ65 ዓመት አዛውንትና የአምስት ልጆች እናት በታጣቂዎች እየተገደሉ ናቸው። ክርስቲያኖች እንደዚህ በየዕለት መስቀላቸውን እየተሸከሙ መከራቸውን ያያሉ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ ተገለው መ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ብሎ ቅዱስ ጳውሎስ በእብራን መልእክቱ የነገረን ነው አሁን የኛ ጥያቄ እኛም ያለንበት የሚያስደርመን ነገር የነሱ ብቻ አይደለም። እነሱ ስራቸውን ይሰራሉ ሲሮሱ፣ ቤተ ክህነት ምን እየሰራ ነው? እረኞቹ ምን እየሰሩ ነው? የሚያሳስበን ልንጠይቅ የሚገባን ምንድን ነው ታውቃላችሁ? በዚህ ሁሉ መከራ ውስጥ እናት ኦሮሞን እናገለግላለን ብለው የተሾሙት ናቸው። አሁን ኦሮሚያም ሁሉም ላይ ኦሮሚያን እየሉም እያገለገሉም አይደለም። የኛ አባቶች ምን እየሰሩ ነው? ኮሪደር ይጎበኛሉ፣ ገዳይን ከአባይ ይሸልማሉ፣ ኮሪደር ልማት ያደምቃሉ፣ ሀገረ ስብከት ይከፋፈላሉ፣ መንበር ያመቻቻሉ፣ ህንፃ ይመርቃሉ፣ በዓል ያደምቃሉ። ሞታችንን በስብከት ማድመቂያ በማድረግ ያደነዝዙናል። የእኛ መከራ የሚመነጨው ከቤታችን ጭምር ስለሆነ ነው።

በዋሽንግተንና ዲሲ አካባቢው ሀገረ ስብከት ያሉ ካህናት እና ምእመናን በዚህ ቀን በዚህ ቦታ በጋራ ሀዘናችንን እንገልጽ፣ አይደለም ሊቃ አባሱ ባሉበት ሥራ አስኪያጁ ባለበት ሁሉም ባሉበት ሀዘናችንን አባት ሲኖር የሚሰማንን ስሜት ተመልከቱት። እረኛ ሲኖር የሚሰማንን ስሜት ተመልከቱት። ለማዘን እንኳን ለማዘን ጌታችን ኢየሱስ ክርስቶስ ያን የተራበ ህዝብ ሲያየው ህዝቡን አይቶ አዘነላቸው፣ አዘነላቸው። ቢያንስ በጋራ ማዘንን እንኳን ያጣንበት ጊዜ ለሆነ አስባለን። ቀጣይ ምን ምን እያደረጉ ናቸው? እነዚህ ምን እያደረጉ? ይሄንን በጣም ልናስብ ያስፈልጋል። አንደኛዋ ኦቨር ውስጥ ነው ያለችው፣ ሌሎቹ ውጪ ሆነው ምንድነው? ተመልከቱት። እንዲህ አይነት ስሜት የላችሁ? እንዲህ አይነት ስሜት አለ፣ ግን መፍትሄ ስለሌለው አይደለም የተፈጠረው። የመጀመሪያው ነገር የክርስቲያኑ ትልቁ ጉልበታችን ጸሎት ነው። ጉልበታችን ጸሎት ትልቅ ነገር ያደርጋል። ጸሎት ይቀይራል። መልስ አለ። ስለዚህ በግልብ በጋራ ስንሆን አድብቆ መሰለይ ፍትሃት የሚያስፈልገው ለስርዓት አለ በጋራ እንድናዝን በጋራ እግዚኦ እንድንል በጋራ ማረን እንድንል ወገኖቻችን ማራቸው እንድንል ነው። ሌላው አባቶቻችንን በሁሉም አጋጣሚ መጠየቅ መጠየቅ መጠየቅን መልመድ ይኖርባቸዋል። የምንችለውን ደግሞ መስራት የምንችለው መስራት የጋራ ስንፍና ሆኖ እንጂ ጠላታችን አቅሙን ጉልበቱ በጣም ደካማ የሚገባ ፈሪ ደግሞ በጣም ጨካኝ ነው። ለዚህ ነው አካላታችን ሁሉ የሚቆራርተው በእሳት የሚያቃጥለው። ለዚህ ነው ጀግና ጨካኝ አይደለም። እነዚህ የፍርሃት ሰው እንደሌለ አውቀዋል፣ የሚከላከል እንደሌለ አውቀዋል። አባቶቻችን ቢጨክኑ መፍትሄው ቅርብና ቀላል ነው። ቀላል ይሄ ባለመሙሩ ነው። ዛሬ እረኛ እንደሌላቸው ተበትነው ነው ያሉት። ይህንን መርሃ ግብር እንድናደርግ በጋራ ስንነጋገር ቀጥታ የደወል ነው። የሁሉ ጊዜ የማልቀሻ ቦታችን ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ናት። ያውም ማክሰኞ ለሚደረግ ሰኞ ምንድን ነው ሱሪ ባንገት የሚባለው አይደለም? እንደዛ ነው ሊቀ ካህናትን ያደረግናቸው እግዚአብሔር ያክብረልን። ሰብታት ባይሆን ከየቦታው የተገኛችሁ ካህናት፣ ሀዘን ሰው ለምሳሌ ጓደኛችን እናቱን ቀበረ አባቱን ቀበረ ተረዳ ሲባል ተጣርፍ ነው። ይሄ ነው፣ ልክ ከዛ በላይ ስሜት ሊኖረን ይገባል። ይሄ ጊዜ ያላሳዘነን መቼ ነው የምናዝነው? በዚህ ጊዜ በጋራ መቆም ያልቻልነው የምንሰራቸው በጣም በርካታ ነገሮች አሉ። በጣም በርካታ ነገሮች በዚህ ላይ ስለማንነጋገረው እነዚህ ህፃናት ህክምናቸው መታይ ያለ ከዚህ ከወጡ በኋላ እዛ ቦታ የታረዱበት ቦታ ነው የሚሄዱት። የት ነው የምንወስዳቸው? የተበተኑ ህፃናት በጣም በርካታ ናቸው። ሁሉንም ወረዳዎች ላይ አግኝቻቸው ስለነበረ የሚናገሩት ነገር የተበተኑትን ልጆቹ ሰሯቸው። የእነዚህ ህፃናት የዚህ አራት አመቱ ልጅ እናት የለው። ይቺ ሴቷ ልጅ እናት የላት አባማ አይምሮ ተነግቷል። የት ነው የምንወስዳቸው? ከሆስፒታል ከወጡ በኋላ በጣም ይገርማል። ሆስፒታል ውስጥ የመንግስት አካላት ይከፋጠሯቸዋል። እነዚህ እነዚህ ልጆች እንኳን መረጃ እንዳያወጡ ነገስ ምንድን ነው የሚያደርጓቸው? አያችሁ፣ ብንተባበር ብናብር፣ እረኞቻችን ቢያስማሩን ብዙ መስራት እንችላለን። ነገር ግን እኛም መስራት እንችላለን ብቻ ብለን አደለምናቆመ መስራት የምንችላቸው ብዙ ነገሮች ስላሉ የአቅማችን እየደከመን ጊዜው ሲደርስ ወደ እናንተ ይዘን እንመጣለን። እነዚህን ልጆች ወደ ሕፃናት ማሳደጊያ መመለስ ያስፈልጋል። እናትና አባት የሌላቸው መጦር ያስፈልጋል። ሌሎቹ ደግሞ የሚችሉትን ነገር እንዲያደርጉ። በስተመጨረሻ ደግሞ ያው በሚዲያ የማይነገር ብዙ ነገሮች ይኖራሉ እና እነዚህን ብናደርግ ነገሩ መፍትሄ ይኖረዋል ለማለት ነው። ስለነበረ ጊዜ አምላካችን እግዚአብሔር ስሙ የተመሰገነውን በድጋሚ የታደማችው የደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ካህናት፣ ከኡራኤል፣ ከዲሲ ሚካኤል፣ ከገብረ መንፈስ ቅዱስ አቤ አቤ ሌላ ያልጠራሁት አለ ከሁላችሁም እናመሰግናለን። በተለይ ደግሞ በዚህ ሳምንት በዚህ ሰሞን ደግሞ የወጣቶቹን ድምፅ አይታችኋል አይደለም። ወጣቶቹ ድምፅ አንዱ ኃይል ይሄ ስለሆነ እነሱም የሰሯቸው ስራዎች ቀላል የሚባሉ አይደሉም። ዲያቆን ፋሲካው አንድ ሁለት ደቂቃ እሱም መልእክት ያስተላለፍና መርሐ ግብራችንን እናጠናቃለን እናጠናቅቃለን።